በአፍሪካ ጥራት ያለው የጤና አገልግሎትና ተደራሽነት እጥረትና ደረጃቸውን የጠበቁ ተቋማት አለመኖር ፈተና እንደሆነ ይታወቃል። በተለይ ደግሞ በቀዶ ህክምና ዘርፉ አጉሪቱ ውስጥ ያሉ የተለያዩ ሀገራት ዜጎች በተለያዩ ሀገራት በመንቀሳቀስ ለተጨማሪ ወጭም ዳርጓቸዋል። ይህም አቅም ያለው ነው። ይህንን ችግር ለመፍታት የሚያስችል መድረክም በአዲስ አበባ ከተማ መካሄድ ጀምሯል። በቀዶ ህክምና መፍትሄዎች ዙሪያ ያተኮረው ሶስተኛው የፓን አፍሪካ የጤና ፎረም። ፎረሙ ለችግሮቹ ዘላቂ መፍትሄን ለማስቀመጥ አላማ ያደረገ መሆኑን የተናገሩት በጤና ሚኒስቴር የህክምና አገልግሎት መሪ ስራ አስፈጻሚ ዶክተር ኤልባቡር ቦኖ በዚህም እንደ አፍሪካ እንዴት በጋራ እንስራ የሚሉ ጉዳዮችን እንደሚያካትትም ተናግረዋል። እንደ አፍሪካ በጋራ ሆነን አንድ ላይ ሆነን እንዴት በተለይ በቀዶ ጥገና ችግር ምክንያት ህይወታቸውን ለሚጠፋው በጣም ብዙ ችግር የሚዳረጉትን ሰዎች በጋራ እንዴት እናክም። ለምሳሌ ሂማን ሪሶርስ ላይ የሰው ሀይል ላይ እንዴት በጋራ እንስራ፣ ሁለተኛ ደግሞ ኢንፍራስትራክቸር ላይ በተለይ ለዚህ የሚያስፈልጉትን ሆስፒታሎቻችን ጤና ጣቢያም ሁሉም ቦታ ላይ የተሻለ እንዲሆኑና ሰዎቹን ለማከም እንዲመቹ ለማድረግ በጋራ እንዴት እናቅድና እንስራ ነው። ሶስተኛው ኢኩፕመንትና ሜዲካል ሰፕላዮች ናቸው። ለዚህ የሚያስፈልጉት የህክምና እቃዎች፣ ግብአቶች መድኃኒቶቹን በጋራ ሆነን በጋራ በመወያየት የጋራ መፍትሄ እንዴት እናምጣ የሚል እሳቤን ያለው እንደዚሁም ደግሞ አራተኛ ደግሞ ፕሮፌሽናል ፕራክቲስ ነው። ከቀዶ ህክምና ጋር በተያያዘ ከሰሐራ በታች ባሉ ሀገራት ከፍተኛ የአገልግሎት ተደራሽነት ችግር መኖሩን የጠቀሱትና በመድረኩ ላይ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ መፍትሄውም ከአቅርቦት ጋር ተያዥ ያሉ ችግሮችን መፍታትና እንደ አህጉር የገንዘብ አቅም ማሳደግ፣ የጤና ተቋማትን ማስፋፋት፣ ዲጂታላይዜሽንን ማጠናከር፣ ብቁ ባለሙያን ማፍራት እንዲሁም የህክምና ቁሳቁስን በሀገር ውስጥ ማምረት መቻል የመፍትሄ አካል ተደርገው መወሰድ አለባቸውም ብለዋል። ይህንንም ስኬታማ ለማድረግ ደግሞ ሀገራት ተቀራርበውና ተቀናጅተው ለመስራት ይጠበቅባቸዋል ብለዋል። ዊ ዋንት ሪዳክሽን ኦፍ ኢንኤፊሸንሲስ፣ ዊ ዋንት ሞር ኢንቴግሬሽን። የመፈጸም አቅማችን እንዲያድግ እንፈልጋለን። ለዚህ ደግሞ ወደ ኋላ የሚጎትቱን ነገሮች ትተን በመቀናጀትና በመተባበር መስራት አለብን። በተለይ በቀዶ ህክምና ዘርፍ በአህጉር ደረጃ ያሉ ችግሮችን መፍታት፣ ብቁ ባለሙያዎችን ማብዛትና የጋራ መፍትሄዎችን አስቀምጦና ቀጣይነቱን ማረጋገጥ ይገባል።

በአፍሪካ ህብረት የተቀመጠውን አጀንዳ 2063 እውን እንዲሆንና በተለይም በጤና ዘርፉ በቀዶ ህክምናም ይሁን በሌሎች የጤና ዘርፎች የወጡ ፖሊሲዎችን ተግባራዊ እንዲሆኑ ኢትዮጵያ ቁርጠኛ መሆኗን ያረጋገጡት የጤና ሚኒስትሯ ለዚህ ሁሉም ኃላፊነቱን እንዲወጣም ጥሪ አቅርበዋል። ከዚህ ፎረም መጠናቀቅ በኋላ የሚወሰኑ ውሳኔዎችና የሚቀመጡ አቅጣጫዎች ተግባራዊ ለማድረግ ኢትዮጵያ ቁርጠኛ ናት። በተለይ እንዳጉር የተቀመጡ አጀንዳ 2063 እንዲሳካና በቀጣይ አስተማማኝ የቀዶ ህክምና አገልግሎት ለማስፋፋትም እንዲሁ። ምክንያቱም የቀዶ ህክምና የቅንጦት ጉዳይ ሳይሆን የመብት ጉዳይ ተደርጎ መወሰድ አለበት። በአህጉራችን በርካታ እናቶችና ህጻናት ታክመው መዳን አለባቸው። በማንኛውም ወቅት የሚታክሙበትን እድል ማግኘት ስላለባቸው መተባበር ይኖርብናል። ሪስቶሪንግ ዲግኒቲ አንድ ከፓን አፍሪካኒዝም የጤና ፎረም መጠናቀቅ በኋላም የፎረሙ ተሳታፊዎች በአዲስ አበባ ከተማ የተሰሩ የልማት ስራዎችንም ተዘዋውሮ የሚጎበኝበት መርሃ ግብር መዘጋጀቱም ተመላክቷል።